ሰላም ጤና ይስጥልን እንደምንዋላችሁ የተከበራችሁ ተመልካቾቻችን፣ ለተሰኘው ጥቅምት 3 2018 ዓ ም ከቀኑ 6 ሰዓት ሆኗል። ከአማራ ሚዲያ ኮርፖሬሽን የእኩለ ቀን ዜና መጽሔት ይዘን ቀርበናል። ቀዳሚ የምናደርገው ዋና ዋና ጉዳዮችን ይሆናል። ሀገሩን የሚወድ ዜጋ ሰንደቅ ዓላማን ማክበር ኢትዮጵያን ከጠላት የመጠበቅና ለሰላም ዘብ የመቆም ኃላፊነት እንዳለበት የአማራ ክልል ምክትል እርሰ መስተዳደር ዶክተር አብዱ ሁሴን ተናገሩ። አስራ ስምንተኛው የሰንደቅ ዓላማ ቀን የአማራ ክልልን ጨምሮ በተለያዩ የአማራ ክልል አካባቢዎች እየተከበረ ነው። ከውጭ ፕሬዚዳንት ዶናልድ ትራምፕ የጋዘው የሰላም ስምምነት ስኬታማ ሆኖ እንዲጠናቀቅ አስተዋጽኦ ላበረከቱ ሀገራትና ግለሰቦች ምስጋና ቀረቡ የሚለውን እንመለከታለን።

ዛሬም እንደ ትናንቱ የኢትዮጵያ ሉዓላዊነት በደምና ባጥንት ለማስከበር የቆረጡ ጀግኖች አሉን ሲሉ የመንግስት ኮሚኒኬሽን አገልግሎት ባወጣው መግለጫ አስታውቋል። የመንግስት ኮሚኒኬሽን አገልግሎት የሰንደቅ ዓላማ ቀንን አስመልክቶ መልእክት አስተላልፏል። በመልእክቱም ስኬቶቻችን የሰንደቃችን ከፍታ የሚጨምሩ ናቸው ብሏል። የመግለጫው ሙሉ መልእክት ዘመኑ ይርጋ እንደሚከተለው ያቀርበዋል። ስኬቶቻችን የሰንደቃችንን ከፍታ የሚጨምሩ ናቸው። ኢትዮጵያ ባለፉት ጥቂት የለውጥ ዓመታት ምርታዊ ስኬቶችን እያስመዘገበች የሚመጥናትን ከፍታ እየያዘች ትገኛለች። ለዘመናት የቁጭትና እንጉርጉሮ ትርክት ምንጭ የነበረውን አባይን ገርታ የኃይልና ብርሃን ምንጭም አድርጋለች። በንጋት ሐይቅ በምግብ ሉዓላዊነቷ ላይ ጉልህ ሚና የሚጫወት የአሳ ምርት ማግኘትም ችላለች። አዲስ የቱሪዝም መዳረሻ ደሴቶችንና ከተሞችን ፈጥራለች። የአባይን የቁጭት ትርክት ወደ ድልና አሸናፊ ሰፊነት ብስራት ትቀይራለች። ተጨማሪ የኃይል ምንጮችን ከውሃ እስከ እንፋሎት ከፀሐይ ብርሃን እስከ ኑክለር ኃይልና ንፋስ በመገንባት ላይ ናት። እነዚህ ሁሉ የሰንደቋን ከፍታና ተምሳሌትነት የሚያጎሉ ናቸው። ኢትዮጵያ ከገጸ ምድር ባሻገር በከርሰ ምድር ያሉ ሀብቶቿን ወደ መጠቀም ተሸጋግራለች። በተፈጥሮ ጋዝ ማውጣት የታየውን ስኬት ለማላቅ በነዳጅ ዘይትም ለመድገም ግዙፍ ፕሮጀክቶችን ጀምራለች። የግብርና ዘርፉን ውጤታማነት ለማሳደግ የአፈር ማዳበሪያ በራሷ ለማምረት ወሳኝ ምዕራፍ ላይ ደርሳለች። የህዝቧን የአኗኗር ዘይቤ ለመቀየር ከቢሮ እስከ ግቢ በሚል ጀምራ ከከተማ እስከ ገጠር ወደሚል ተሸጋግራለች። በአዲስ አበባ የተጀመረው የከተሞችን ገጽታ የመቀየር ንቅናቄ ዘመናዊነትን፣ የስማርት ሲቲ ጽንሰ ሀሳብና ሰውን ከተፈጥሮ የማስማማት ልምምድን ያስተዋወቀ ነው። ይህም የዲፕሎማሲ ማዕከል የሆነችውን መዲናችንን በዓለም አቀፍ ደረጃ ያላትን ገጽታ የሚያጎላ የሰንደቃችንን ከፍታም የሚጨምር ሆኗል። ከተሞቻችንን የማዘመኑን ጅማሮ ወንዞቻችንን በማከም የተፋሰሶችን ደህንነት

ከእንጦጦ ጀምሮ እየተሰራ ያለው የወንዞች ዳርቻ ልማት የአዋሽ ተፋሰስን ስነ ምህዳር ጭምር የሚያክም ለአካባቢ ጥበቃ አብነት ነው። የገጠር አኗኗር ዘይቤያችንን በማዘመን ኢትዮጵያን በበጎ የምትመሰል ሀገር የማድረግ ጥረታችንም ፍሬው እየታየ ነው። እነዚህ ሁሉ የሰንደቃችንን በኩራት መውለብለብ የሚያጎሉ የትጋታችን ውጤቶች ናቸው። ዛሬ የምናከብረው የሰንደቅ ዓላማ ቀን በነጻነት ቀን የተገኘ አይደለም፣ ነጻ ሆኖ ለሌሎች ነጻነት ከፍ ብሎ ሲውለበለብ የታየ የነጻነት ምልክት እንጂም ነጻነቱን ለማ ለማስከበር ግን ቀደምቶቻችን ደም ስጋና አጥንት ገብረዋል። ኢትዮጵያን የዓለም የነጻነት ቀንዲል አድርገው አስረክበውናል። ዛሬም እንደ ትናንቱ የኢትዮጵያ ልዋላዊነት በደምና በአጥንት ለማስከበር የቆረጡ ጀግኖች አሉን። በምድር፣ በአየር በባህርና በሳይበር የኢትዮጵያ ልዋላዊነት በማስከበር ሰንደቋ የነጻነት ተምሳሌትነቱ እንዲቀጥል የሚተጉ ጀግኖቻችን አሉ። የሰንደቅ ዓላማ ቀንን የምናከብረው በሁሉም ግንባር፣ በሁሉም አውድ ስለ ኢትዮጵያ ዋጋ የሚከፍሉ ጀግኖቻችንን በማመስገን ሰንደቃችንንም በክብር ከፍ አድርገን በማውለብለብ ለላቀ ከፍታው እንደምንተጋ ቃል በመግባት ነው። የተጀመሩ ትልልቅ የሰንደቅ ዓላማ ፕሮጀክቶችን ለማሳካት ደግሞ ያለ ስስት በጋራ መጣር፣ የኢትዮጵያን ብልጽግና እውን ለማድረግ ማናቸውንም ዋጋ መክፈል ከዜጎች ይጠበቃል። እንኳን ለሰንደቅ ዓላማ ቀን አደረሳችሁ። የመንግሥት ኮሚኒኬሽን አገልግሎት ጥቅምት 3 2018 ዓ ም ሰንደቅ ዓላማ የኢትዮጵያዊነት መገለጫ በመሆኑ ሁሉም ሊያከብረው እንደሚገባ በባህር ዳር ከተማ ያነጋገር ናቸው የጣና ሐይቅ አጠቃላይ ሁለተኛ ደረጃ ትምህርት ቤት ተማሪዎች ተናገሩ። ሰንደቅ ዓላማ የእኩልነት መገለጫ ምኖም ተብሏል። ቴዎድሮስ ድሎው ተጨማሪ ዘገባ አለው። የሰንደቅ ዓላማ ቀን በየዓመቱ ጥቅምት ወር በገባም መጀመሪያ ሳምንት ሰኞ ቀን ይከበራል። ትውልዱ የኢትዮጵያን ሰንደቅ ዓላማ ክብርና ተገቢውን ከፍታ አስጠብቆ ለቀጣይ ትውልድ የማስተላለፍ ኃላፊነት ይጠበቅበታል። በባህር ዳር የጠናይቅ አጠቃላይ ሁለተኛ ደረጃ ትምህርት ቤት የአስረኛ ክፍል ተማሪ በረከት ከፋለ ሰንደቅ ዓላማ የኢትዮጵያዊነት መገለጫ ነው ብሏል። እኩልነት የሚገለጽበት እንደሆነም ተማሪ በረከት ነግሮናል። ሰንደቅ ዓላማ ማለት የኢትዮጵያዊነት መገለጫ ማለት ነው። ሰንደቅ ዓላማ ማለት በአጠቃላይ የምንኖርበትን ያለንበትን ሁኔታ የነበርንበትን ሁኔታም የምናውቅበት የምንለይበት ነው። ይህ ማለት አሁን ሰንደቅ ዓላማ ከላይ የምንመለከተው አረንጓዴው የኢትዮጵያን ልምላሜን ምን ያህል ውብ እንደሆነች በአረንጓዴ እጽዋቶች ሰዎችን ወይም ደግሞ ልምላሜዋን የምንገልጽበት ነው። ቢጫው ደግሞ የኢትዮጵያ ብሩህ ተስፋ ተስፋን ምን ያህል አቅም እንዳላት የምንገልጽበት ነው። ቀዩ ደግሞ እናት አባቶቻችን እና አፄ ቴዎድሮስ እና አፄ ምኒልክ በደማቸው ደማ አፍሰው የተዋጉበትን እሱን የምንገልጽበት ነው። መሀል ላይ ያለው አርማ ሁሉም ብሔረ ብሔረሰቦች ሁሉም እኩል መሆናቸውን የምናውቅበት ነው። ስለዚህ ማንም ኦሮሞ ማንም ትግራይ ማንም አማራ የሆነው ሰው ለእኔ ማንኛውም ሰው ሁሉም እኩል ወንድም በጣና ሀይቅ ሁለተኛ ደረጃ ትምህርት ቤት የዘጠነኛ ክፍል ተማሪ ራሄል ዘውዱ ሰንደቅ ዓላማ የአንድነት መገለጫና መከበሪያ ነው ብላለች። ሰንደቅ ዓላማ የሀገርን ታሪክ ይወክላል ብላለች ተማሪ ራሄል። ሰንደቅ ዓላማ ማለት አባቶቻችን ለኛ ሲሉ ይችን ሀገር ለማቆየት ደማቸውን ያፈሰሱባት እና አትሌት ኃይሌ ገብረስላሴ እነደራርቱት ሁሉ ስለ ሀገራቸው ሲሉ ያለቀሱላት እንዲሁም ደግሞ የተለያዩ አባቶቻችን፣ የተለያዩ አትሌቶቻችን እነዚህ በሙላ እየተዋደቁላት ስለሷ ብሎ አበበ ቢቂላም ራሱ ባዶ እግሩን ነው የሮጠላት። ባንዲራችን ለኛ ክብራችን ናት። አንድነትን፣ መከባበርን አንዳችን ለአንዳችን ካልተደመርን ውስጣችንን አንድ ካላደረግን የሀገራችን ማንነት ይምንትል ሊሆን እንደሚችል ያስረዳናል። የአስረኛ ክፍል ተማሪ የሆነው ኢስጢፋኖስ አንዱ አለም ሰንደቅ ዓላማ እኩልነትን የምንማርበት ነው ብሏል። ሰንደቅ ዓላማ ያው ሀገራቸውን የሚገልጽ ነገር ስለሆነ ማንኛውም ሰው ደግሞ ለሀገሩ ግድ ሊኖረው ስለሚገባ ሰንደቅ ዓላማ የማክበር ግዴታ አለበት ብዬ ስለማስብ ያክብሩ የሚል ሀሳብ አለ። የጣናይቅ አጠቃላይ የሁለተኛ ደረጃ ትምህርት ቤት ምክትል ርዕሰ መምህር ጸጋ የተፈራ የሰንደቅ ዓላማ ቀን በየዓመቱ በትምህርት ቤቱ እንደሚከበር ነግረውናል። ባንዲራ ማለት የሀገር መለያ ነው። የአንድ ሀገር መለያ ነው። የአንድ ሀገር መተሳሰሪያ ገመዳችን ነው መገናኛችን ነው ወንድማማችነት ለሀገራችንም የምንቆም ዘብ የምንቆም በት ስለሆነ ተማሪዎቻችንም ይህንን ከስር ከስሩ እያወቁ እየለዩ ከህፃንነታቸው ጀምሮ እስከ መጨረሻው ድረስ ይሄን ይዘው ስለሚሄዱ ማንም ኢትዮጵያ ኢትዮጵያዊነታችን የምንገልጽ በራሳችን ባንዲራ ስለሆነ ይህንን በተገኘው አጋጣሚ ሁላ ራሳቸው እንዲያከብሩ ተማሪዎቻችን ወይም ማህበረሰቡን አሳስባለሁ። ዜናቻችን ይቀጥለዋል። ሀገሩን የሚወድ ዜጋ ሰንደቅ ዓላማን የማክበር ኢትዮጵያን ከጠላት የመጠበቅና ለሰላም ዘብ የመቆም ኃላፊነት እንዳለበት የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብድ ሁሴን ተናገሩ። አስራ ስምንተኛው የሰንደቅ ዓላማ ቀን ሰንደቅ ዓላማችን ለኢትዮጵያ ታላቅ የከፍታ ብስራት፣ ለህብረ ብሔራዊ አንድነታችን፣ ለሉአላዊነታችንና ለኢትዮጵያ ህዳሴ በሚል መሪ ሀሳብ በአማራ ክልል ምክር ቤት ተከብሯል። ተጨማሪውን ከያዩ ተስፋሁን የኢትዮጵያ የነፃነት ምልክትና የዜጎቿ ክብር የሆነው የሰንደቅ ዓላማ ቀን በየአመቱ በተለያዩ ሁነቶች ተከብሮ ይውላል። ጥቅምት ወር በገባ በመጀመሪያው ሳምንት ሰኞ ቀን የሚከበረው የሰንደቅ ዓላማ ቀን የዘንድሮውም በአማራ ክልል ምክር ቤት በተለያዩ ሁነቶች ተከብሯል። የአማራ ክልል ምክር ቤት ምክትል አፈ ጉባኤ አማራ ሰጤም የጥቁር ህዝቦች መመኪያ ከሆነው የአድዋ ድል በኋላም የኢትዮጵያን ሰንደቅ ዓላማ እንደ መነሻ እንዳደረጉት አንስተው በመስዋዕትነት ከትውልድ ትውልድ የተሻገረ ስለመሆኑ አንስተዋል። የብሔራዊ ሰንደቅ ዓላማ ቀን መክበር ዋናው ያስፈለገበት ምክንያቶች እና የዚህ በዓል ዋና ዓላማ ሰንደቅ ዓላማ ለብሔራዊ አንድነታችንና ሉዓላዊነታችን መገለጫ ሆኖ ለበርካታ ጊዜ ያገለገለ ነው። ይሄ ከትውልድ ትውልድ እንዲሸጋገር ለማድረግ በሁለተኛ የሰንደቅ ዓላማችን የህብረ ብሔራዊ አንድነታችንና አብሮነታችን ማሳያ የኢትዮጵያ የጋራ ዓላማ መሆኑን ሁሉም እንዲረዳና እንዲገነዘበው በየ ሁሉም ኢትዮጵያ እንዲከበር ለማድረግ በአጠቃላይ ሰንደቅ ዓላማችን ክብርና ለሀገር አንድነትና ለዋይነት የተከበረ ህያው ሆኖ እንዲቀጠል ለማድረግ ይህን ለማስተዋልና ከዚህ በፊት ለተከፈለው መስዋዕትነት እውቅና ለመስጠት ነው። ኢትዮጵያ የህዳሴ ግድብን አሳክታ የተለያዩ ታላላቅ ፕሮጀክቶችን በጀመረችበት ዓመት የሚከበረው የዚህ ዓመት የሰንደቅ ዓላማ ቀን ከሌሎች ዓመታት ልዩ ያደርገዋል ያሉት ምክትል አፈጉባኤው ኢትዮጵያ በልጆቿ ቆራጥ አመራር በከፍታ ትቀጥላለች ብለዋል። የዘንድሮ የሰንደቅ ዓላማ በዓል ዋነኛ ስናከብር ለየት የሚያደርገው ታላቁ ህዳሴ ግድብ በጋራ ጥረት በጋራ ትብብር ባስመረቅንበትና ትልልቅ ፕሮጀክቶች በተመሳሳይ በመንግስት ይፋ በተደረጉበት የሚመረቅ በመሆኑ ይሄ ለሀገራችን አንድ ትልቅ ማንሰራራትና ምልክት ሆኖ ስለሚያሳይ የዘንድሮ የሰንደቅ ዓላማ ባል ለየት ያደርገዋል። የሰንደቅ ዓላማ ቀን እንዲሁ ቀኑን ለማሰብ ብቻም የሚከበር ሳይሆን ሀገራት ያላቸውን ህልም ለዜጎቻቸው የሚያሰርጹበት ጭምር ነው ያሉት የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን የዜጎችን ህብረ ብሔራዊነት በማረጋገጥ ሰንደቅ ዓላማ ከፍ ያለ መልእክት አለው ብለዋል። ለሀገረ መንግስት ግንባታ በሚኖረው የአብሮነትና የብሔራዊ ምልክትነት ብቻ ሳይሆን የሀገራትን ህልምና ራዕይ በአንድ ምልክት፣ በአንድ አርማ ጠቅሎ የሚያስረዳ የሚያስቀምጥ ጉዳይ በመሆኑ ሁሉም ዜጎች በሰንደቅ ዓላማ ቀን መከበርና በአከባበሩ ጉዳይና ሲከበር ለምን በሚሉት ምክንያቶች ላይ መግባባታቸው መረዳታቸው ጥልቅ ሊሆን ይገባል። ሀገሩን የሚወድና ሰንደቅ ዓላማውን የሚያከብር ማንኛውም ዜጋ ኢትዮጵያን ከጠላት መጠበቅ፣ ለሰላማ ዘብ መቆምና በልማታዊ መሳተፍ ግዴታ አለበትም ብለዋል። ምክትል ርዕሰ መስተዳደሩም ሰንደቅ ዓላማ ማክበርና ስለ ሰንደቅ ዓላማነት መገዛት፣ ስለ ሰንደቅ ዓላማነት መቆርቆር ማለት ሀገርን ከባዕዳና ከባንዳ ተልዕኮ እና ድርጊት መጠበቅና መከላከልን ይጠይቃል። 18 ኛው የሰንደቅ ዓላማ ቀን ሰንደቅ ዓላማችን ለኢትዮጵያ ታላቅ የከፍታ ዘመን ብስራት ለህብረ ብሔራዊ አንድነታችን ለሉዓላዊነታችንና ለኢትዮጵያ ህዳሴ በሚል መሪ ሀሳብ በአማራ ክልል ምክር ቤት ተከብሯል። የሰንደቅ ዓላማ ቀንን ከተመለከቱ ዘገባዎቻችን መለስ ብለን ደግሞ ሌሎች ጉዳዮችን እንመለከታለን። በ2017/18 የምርት ዘመን ከ187 ሚሊዮን ኩንታል በላይ ምርት ለማምረት ታቅዶ የተሰራ መሆኑን የአማራ ክልል ግብርና ቢሮ ገለጸ። የምርት ብክነት እንዳይከሰት ዘመናዊ ቴክኖሎጂ የመጠቀም ስራ እንደሚሰራ ማስታወቋል። ተጨማሪውን ከስረው ድንቅ ደሳለው እንከታተል። ምርትና ምርታማነትን በመጨመር የማህበረሰቡን ተጠቃሚነት ከማረጋገጥ ባለፈ የምርት ብክነት እንዳይከሰት ለማድረግ አርሶ አደሮች አዳዲስ ቴክኖሎጂዎችን እንዲጠቀሙ የማድረግ ስራ እየሰራ መሆኑን የአማራ ክልል ግብርና ቢሮ አስታውቋል። እንደ ሀገር የታቀደውን ምርት ለማሳካት የአማራ ክልልም ለኢንዱስትሪ ግብዓት የሚሆኑ ምርቶች በስፋት እንዲመረቱ እየተደረገ መሆኑን የቢሮው ምክትል ኃላፊ አቶ ቃል ኪዳን ሽፈራው ገልጸዋል። የመሬትም የምርትም ድርሻ ያለው ክልል በክልል ደረጃ እና ትልቅ አቅም ነው በምርት ብቻ ሳይሆን በተለይ ዋና ዋና ሰብሎች የሚባሉት የአግሮ ኢንዱስትሪን ፍላጎት በማሟላት ደረጃ በተለይ የግብርና ምርት የሚፈልጉ አግሮ ኢንዱስትሪዎች እየተስፋፉ ነው ያለው የእነዛን ግብአት በማሟላት ረገድ ትልቅ ድርሻ ያለው ነው እና ኩሪያተር በስፋት የሚመረቱበት ከስንዴ አኳያ በተለየ ስንዴ ፋብሪካዎች ከጊዜ ጊዜ እየጨመሩ ነው ያሉት እና ግብአት በማሟላት ረገድ ትልቅ አቅም ያለው ነው። ከኤክስፖርት አኳያ በተለይ እነ ሰሊጥ እነ ቦለቄ እነ ማሾ በስፋት የሚመረትበት ክልል ነው። በ2017 18 የምርት ዘመን ከ187 ሚሊዮን ኩንታል በላይ ምርት ለማምረት መታቀዱን ያነሱት ምክትል ቢሮ ኃላፊው የታቀደውን ለማሳካትም ያለውን መሬት አሟጦ መጠቀምና የክላስተር አሰራር ተግባራዊ መደረጉን ነው የገለጹት። ባለፈው ዓመት የ27 ሚሊዮን ኩንታል የምርት ጭማሪ ማምጣት ይኖርብናል ብለን ወደ 187 ነጥብ 5 ሚሊዮን ኩንታል እናመርታለን ምርታማነትንም ሁለት ኩንታል በሄክታር በመጨመር ወደ 34 ኩንታል በሄክታር አማካይ ምርታማነት ማድረስ ይኖርብናል ብለን ሰፊ ጥረት ነው ያደረግነው። ከ27 ሚሊዮን ኩንታል ለመጨመር አንደኛው አማራጫችን የሚታረስን መሬት ሙሉ የተቋማት የባለ ሀብቶች፣ በተለይ በግብርና ኢንቨስትመንት የተሰማሩትን ሙሉ በእያንዳንዱ አርሶ አደር የሚገኝ መሬትን አሟጦ የማረስ ስራ ነው። በመሬት ደረጃ ወደ 61 ሄክታር አካባቢ ከባለፈው ጨምረናል። ሁለተኛውና በጣም ትልቁ የግብርናን ተቋምና ባለሙያን ርብር የሚፈልገው ደግሞ የሙሉ ፓኬጅ ትግበራ ሁለተኛው በዋና ዋና ሰብል አተኩረናል። በምርት ደረጃም ሰፊ የምርት ሽፋን ያላቸውን ቅድም ያልናቸውን ግቦችን በሚያሳኩ ሁኔታ አስር ዋና ዋና ሰብሎች መርጠን በመሬትም በምርትም ኦልሞስት ከ90 ፐርሰንት በላይ የምርትም የመሬትም ሽፋን ያላቸው እነ ስንዴን እነ በቆሎ ማሽላ፣ ሩዝ፣ ጤፍ፣ እና አኩሪ አተር፣ ቦሎቄ እንዲ የመሳሰሉትን አስር ሰብሎች እነዛን ግቦች በሚያሳኩ ሰብሎ ዋና ዋና ሰብል ላይ መጠናል። ከዛ ውጭ የክላስተር አሰራር እያደገ የመጣው ምክትል ቢሮ ኃላፊው የአረምና ተባይ ቁጥጥር ስራ በትኩረት መሰራቱን ገልጸው ሰብሉም በጥሩ ቁመና ላይ ይገኛል ብለዋል። ምርቱን ለመሰብሰብም ዘመናዊ ቴክኖሎጂ የመጠቀም ስራ ይሰራል ነው ያሉት። በሁሉም የክለችን አካባቢዎች በሁሉም የሰብል አይነት በዚህ ዓመት የተሻለ የሰብል ቁመና ነው ያለው። በዚህ ረገድ ይህን የሰብል ቁመና እና ቅድም ያለውን 187 ሚሊዮን ኩንታል በማሳካት ቀሪ ስራ ምንድነው መስራት ያለብን? ብለን አሁን አሁን ከዝናው ጋር ተያይዞ አንዳንድ የወረሽ ተባዮችን መከሰቻ ጊዜ ነውና የበሽታና የተባይ ያሳሳና ቁጥጥር ስራ በስፋት እየሰራ ያለ ነው። የምርት ብክነትን ለመከላከል የደረሱ ሰብሎችን አርሶ አደሩ በወቅቱ እንዲሰበስብ የማድረግ ስራ እየተሰራ ስለመሆኑ የገለጹት ምክትል ቢሮ ኃላፊው ድህረ ምርት ብክነት እንዳይከሰት ለማድረግም በትኩረት እየተሰራ ነው ብለዋል። አርሶ አደሩ ምርቱን ሰብስቦ ለገበያ እስከሚያቀርብ ባለው ጊዜም የምርት ብክነት እንዳይፈጠር ጥንቃቄ ሊያደርግ እንደሚገባ የአማራ ክልል ግብርና ቢሮ አሳሰበ። የድኅረ ምርት ብክነትን ለመከላከል አርሶ አደሩ ቴክኖሎጂን ጥቅም ላይ መዋል እንዳለበትም አመላክቷል። ሀረጋዊን ታደሰ ምርት ተሰብስቦ የሰው ልጅ እስከሚመገበው ድረስ እንደየሰብሉ ሁኔታ ቢለያይም ከ20 እስከ 30 በመቶ እንደሚባክን ከአማራ ክልል ግብርና ቢሮ የተገኘ መረጃ ያመላክታል። ታዲያ የምርት ብክነትን ለመከላከል መደረግ ካለባቸው ጥንቃቄዎች ውስጥ ቀዳሚው ሰብል ለመሰብሰብ ሲደርስ የሚያሳየውን ምልክት በሚገባ መረዳት አንዱ ነው ሲሉ በቢሮው የድህረ ምርት ቴክኖሎጂ ባለሙያው አቶ ምትኩ መላኩ ተናግረዋል። ምርት ሲሰበሰብ ሰብሉ አንደኛው በትክክለኛው ሰብሉ ለመሰብሰብ ደርሰዋል ወይም እዚ ላይ ምንድና ጥንቃቄዎች መደረግ አለባቸው? በጣም እርጥብ መሆን የለበትም። ሰብሉ እርጥብ ከሆነም ሊበላሽ ይችላል፣ እህሉ ሊበላሽ ይችላል። በጣም የደረቀ ከሆነ ደግሞ የመርገፍ ባህሪም ሊኖረው ይችላል። ሲወቃም ደግሞ የመፈነካከት ባህሪ ሊያጋጥሙ ይችላል፣ የመሰነጣጠቅ ባህሪ ሊያጋጥሙ ይችላል። እነዚህ ነገሮች እንትን ለማለት እያንዳንዱ ሰብል ለመሰብሰብ ሲደርስ ለመሰብሰብ ደርሻለሁ እና ሰብስውኝ ብሎ የሚያሳያቸው ምልክቶች አሉ፣ በባለሙያ ተጠንቶ የተረጋገጡ። አሁን በቆሎ ቅድም ለመግለጽ እንደሞከሩት የሚያሳያቸው ምልክቶች አሉ። ስንዴም እንደዚሁ፣ ጤፍም እንደዚሁ፣ ሰሊጥም እንደዚሁ፣ አኩሪያተርም ሁሉም ሰብሎች እያንዳንዳቸው የራሳቸው የሆነ የሚያሳዩት ምልክት አለ። በዛ ምልክት መሰረት እንዲሰበሰብ ማድረግ ነው። ሰብሉ ለመሰብሰብ ሲደርስ በቂ የቁሳቁስና የሰው ኃይል በማዘጋጀት የቅድመ ዝግጅት ስራውን ማጠናቀቅ ያስፈልጋል ብለዋል። ሰብሉ በሚወቃበት ጊዜም ጥንቃቄ ማድረግ ተገቢ መሆኑን ባለሙያው አሳስበዋል። ሲወቃ መወሰድ ያለባቸው ጥንቃቄዎች አሉ። እነዚያ ጥንቃቄዎች አንዱ በሸራ መውቃት ነው። በሸራ ከተወቃ እንግዲህ እህልን ከሚያበላሽ ጥራቱን ከሚያጓድሉ ነገሮች አንዱ አፈር ነው። መውቂያ ማሽን የሚጠቀም ከሆነ በሸራ ላይ ነው መውቃት ያለበት። አሁን የበቆሎ መፈልፈያ የሚጠቀም ከሆነ አርሶ አደሩ ሸራ ላይ አድርጎ ነው የበቆሎ መፈልፈያ ማሽኑን መጠቀም ያለበት። ምናልባት የተጠናከረና ባለሀብትና ሰፊ ማሳን ካለው ደግሞ ቋሚ የሆኑ አውድማዎችን የማዘጋጀት በኮንክሪት በስሚንቱ አዘጋጅቶ የመውቃት ስራ ቢሰሩ የተሻለ ነው። የሚሆኑ በክምችት ወቅት የሚባክን ምርትን ለመከላከል አርሶአደሩ ዘመናዊ የመከዘኛ ቁሳቁሶችን መጠቀም አለበትም ሲሉ ተናግረዋል። ማከማቻቸው ንጹህ መሆን አለበት። ንጹህ የሆነ አየር የሚያዘዋውር ለምሳሌ መጋዘኑ ደረጃውን የጠበቀ መሆን አለበት። አሁን የሰሊጥ የምናከማችበት ከሆነ የሰሊጥ ማከማቻ ቦታው አንደኛ መጋዘኑ ኮንክሪት መሆን አለበት። አፈር እንትን ማለት መኖር የለበትም። ፓሌት መደርደሪያ፣ ፓሌት መኖር አለበት የኩንታሎቹም ይደረደሩበት ፓሌት መሆን መኖር አለበት። ደረጃውን በጠበቀ ሁኔታ መኖር ያስፈልጋል። ከዚህ በተጨማሪ የተወሰኑ ትንሽ ምርቶች ከሆኑ ደግሞ የብረት ጎተራዎች አሉ። አሁን ለአርሶ አደሩ ተደራሽ እየሆኑ ያሉ የብረት ጎተራዎች በተለይ ምራቦ አማራ አካባቢ ጥሩ ሁኔታ ላይ የመሰራጨት ሁኔታዎች አሉ። ፒክስ ባጎችም አሉ። ፒክስ ባጎች አሉ። እነዚህ ተባይ የማያስበሉ እነሱን እንዲጠቀሙ እንመክራለን። ጥራት ስለሚጠብቁ ማለት ነው። ምርት ተሰብስቦ እንዲሁም ለገበያ ለማቅረብ በሚጓጓዝበት ወቅት አስፈላጊውን ጥንቃቄ ማድረግ ከምርት ብክነት ይከላከላል ሲሉ ባለሙያው ሀሳባቸውን ሰጥተዋል። በብሔራዊ ፈተናው ከፍተኛ ውጤት ያስመዘገቡ ተማሪዎች የሚሰጠው የማበረታቻ ሽልማት ሌሎች ተማሪዎችንና ትምህርት ተቋማትን ለተሻለ ስራ የሚያነሳሳ መሆኑን ያዊ ብሔረሰብ አስተዳደር ትምህርት መምሪያ ያስታወቀ። በብሔረሰብ አስተዳደሩ ከ500 በላይ ውጤት ያስመዘገቡ ተማሪዎች እውቅናና የማበረታቻ ሽልማት ተመርክቶላቸዋል። ሳሙኤል አማረ በአዊ ብሔረሰብ አስተዳደር በ2017 የትምህርት ዘመን ሀገር አቀፍ የዩኒቨርሲቲ መግቢያ ፈተና ከወሰዱ 6627 የ12ተኛ ክፍል ተማሪዎች ውስጥ 1314 የሚሆኑት ወደ ዩኒቨርሲቲ የሚያስገባቸውን ውጤት ሲያስመዘግቡ፣ 30 ተማሪዎችም ከ500 በላይ ከፍተኛ ውጤት አምጥተዋል። ይህም አምና ከነበረው 83 በመቶ የማለፍ ምጣኔ ከፍተኛ ለውጥ የታየበት ነው ተብሏል። ከፍተኛ ውጤት ያስመዘገቡ ተማሪዎችም እውቅናና የማበረታቻ ሽልማት ተበርክቶላቸዋል። የብሔረሰብ አስተዳደሩ ትምህርት መምሪያ ኃላፊ አቶ ደስተው አለሙ እውቅናው በትምህርት ቤቶች በቀጣይ የተሻለ ውጤት ለማስመዝገብ የሚያስችል መሆኑን ተናግረዋል። በአንድ በኩል የተሻለ ውጤት ያስመዘገቡ ተማሪዎች እንዲበረታቱና ትልቅ ደረጃ ላይ ደርሰው ሀገርና ሕዝብ እንዲያገለግሉ ለማስቻል ሲሆን፣ በዋነኝነት ግን ታች ክፍል ያሉት እና ተከታይ ተማሪዎች ዘንድ መነቃቃትና የውድድር ስሜትን ለመፍጠር፣ በሌላ በኩል ደግሞ በትምህርት ተቋማትና ትምህርት ፈት ዘንድ የውድድር መንፈስና የፉክር ስሜት በማዳበር የትምህርት ስርዓቱን ውጤታማ ለማድረግ ነው። የብሔረሰብ አስተዳደሩ ምክትል አስተዳዳሪና ከተማና መሰረተ ልማት መምሪያ ኃላፊ አቶ አይተነው ታዴ ውጤት ያስመዘገቡ ተማሪዎች በቀጣይ ሀገሪቱ ለምታከናውናቸው የቴክኖሎጂ ሽግግር ስራዎች አቅም መሆናቸውን ተናግረዋል። በዓለም የብልጽግና ቁንጮ ላይ የሚገኙ ሀገራት ዋነኛው የእድገታቸው ምስጢር ትምህርትና እውቀት ነው እና እንደዚህ አይነት ጀግና ተማሪዎች ነገ ለምናደርገው ዘመናዊ ውትድርና፣ ነገ ለምናካሄደው ዘመናዊ ኢኮኖሚ ግንባታ ነገ ለምናካሄደው የቴክኖሎጂ ሽግግር በአጠቃላይ ከፍ ያለ አስተዋጽኦ ያላቸው ናቸው። የአማራ ክልል ትምህርት ቢሮ ምክትል ቢሮ ኃላፊ አቶ ደምስ እንድሪስ ዘንድሮ በክልሉ የተመዘገበው ውጤት በብዙ ፈተናዎች ያለፈና መሻሻል የታየበት መሆኑን ተናግረዋል። አሁን ብሔረሰብ አስተዳደሩ ላይ እንደምናየው በጣም በርካታ ተማሪዎች ወደ ዩኒቨርሲቲ ያስገባንበት ጊዜ ስናስብ ውጤታችን እጅግ በጣም የላቀ ነው ብለን እናገራለን ለዚህ ንግግራችን መነሻው የገጠመን ችግር ስናነጻጽረው ከፍተኛ ስለሆነ ነው። ስለዚህ ለዚህ ውጤት ያበቃችሁ መምህራን በዚህ ውጤት ላይ ተሳትፎ ያላችሁ ከፍተኛ ትምህርት ተቋማት፣ ትምህርት ቤቶች፣ ኮሌጆች እና ከፍተኛውን ኃላፊነት ወስዳችሁ ደግሞ ሕይወታችሁንም ገብራችሁ ለእነዚህ ልጆች ውጤታማነት ኃላፊነት ወስዳችሁ እንደ ሻማ ቀልጣችሁ ከፍተኛ ውጤት እንዲመጣ ላደረጋችሁ መምህራን ከሁሉም በላይ ልዩ ክብር አለኝና እንደ ሞራል እንዲሰጥ ይፈልጋሉ። የተመዘገበው ውጤት በሽፋን ደረጃ ከሚጠበቀው በታች ነው ያሉት ምክትል ቢሮ ኃላፊው፣ ሁሉንም ተማሪዎች ወደ ትምህርት ገበታቸው ለመመለስ በጋራ መስራት እንደሚገባ አሳስበዋል። ምናልባት አሁን ያመጣነው ውጤት ምንም እንኳ ከነበርንበት ከከረምንበት አኳያ ያስደሰተን ቢሆንም በተሳትፎ አኳያ ስንወስደው ክልሉ ምናልባትም ከአሁን በፊት ታዳጊ ከምንላቸው ክልሎች ግርጌ ላይ እየተቀመጠ ነው ያለው። ስለዚህ ከዛሬው ዕለት ጀምሮ ሁላችንም ትላንትና ትላንት ወደ ያልገቡ ተማሪዎችንም ጭምር አስገብተን የተማሪዎችን ተሳትፎ ውጤታማ እንድናደርግ በዚህ አጋጣሚ ማሳሰብ ፈልጋለሁ። እውቅና የተሰጣቸው ተማሪዎችም በርካታ መሰናክሎችን አልፈው ለውጤት በመብቃታቸው መደሰታቸውን ተናግረዋል። የተሰጣቸው እውቅና ለተሻለ ስራ እንደሚያነሳሳቸውም ገልጸዋል። ግቢ በሚኖረን ሕይወትም ከዚህ የተሻለ ነገር አስመዝግቦ ለመውጣት ብርታት ይሆንናል። ሞቲቬት ያደርጋል። ይሄ ሰው ቀጣይም ጥሩ ነገር እንዲጠብቅ ያድርጋል። እንግዲህ መነሳሳትን ይፈጥራል ብዬ ያስባለሁ። የእውቅና መርሃ ግብሩ ከፍተኛ ውጤት ያስመዘገቡ ተማሪዎች ለቀጣይ ዓመት ተፈታኞች ባደረጉት የችቦ ርክክብ ተጠናቋል። ካሉበት ቦታ ምቾት ሆኖ ያሻዎትን የሚሸምቱበት ዘመናዊ የግብይት አማራጭ እነሆ። ቴሌብር ሱፐር አፕ ላይ በሚገኘው ዘመን ገበያ ያሻዎትን ይገቢ፣ ጊዜና ጉልበቱን ያትርፉ። ዘመን ገበያ የዘመናዊት ኢትዮጵያ የግብይት መዳረሻ። የመሬት ሊዝ ጨረታ ማስታወቂያ የባሕር ዳር ከተማ አስተዳደር ከተማና መሰረተ ልማት መምሪያ በ2018 በጀት ዓመት አንደኛ ዙር ለመኖሪያ አገልግሎት 175 ቦታዎችን ለድርጅት 12 ቦታዎችን በድምሩ 187 ቦታዎችን ለተጫራቾች ማስተላለፍ ይፈልጋል። መጨረት የሚፈልግ ማንኛውም ግለሰብ ወይም ድርጅት የማይመለስ አንድ ሽፍር በመክፈል መግዛት ይችላል። ጨረታ ሰነዱን ከሰኞ ጥቅምት 3 2018 ዓ.ም ተመረጀ ጀምሮ ለአስር ተከታታይ የስራ ቀናት ቀበሌ 8 በሚገኘው የከተማና መሰረተ ልማት መመሪያ በመምጣት መግዛት ይቻላል። ተጫራቾች ስለ ጨረታው ዝርዝር መረጃ ከፈለጉ ነሐሴ 11 2017 ዓ.ም የወጣውን የአዲስ ዘመን ጋዜጣ በድረገጽ ደብልዩ ደብልዩ ደብልዩ ዶት አምቢዮድ ዶት ጆ ቪ ወይም የባሕር ዳር ከተማ አስተዳደር ኮሚኒኬሽን የፌስቡክ ገጽን ይጎብኙ። መስሪያ ቤቱ ጨረታውን ሙሉ በሙሉ ወይም በከፊል የመሰረዝ መብቱ የተጠበቀ ነው። የባህር ዳር ከተማ አስተዳደር ከተማና መሰረተ ልማት መምሪያ።